ኪንግ ራግና ስታት የዘማ ራግናር ራግናር፣ ዛሬ ስለ ራግናር ነው የምንነው። ራግናር የአሁኗ ኖርዌይ፣ ስዊድን፣ ዴኒሽ ምናምን የሚባሉት አካባቢ ቫይኪንግ ነው የሚባሉት ዘራ አረጋቸው ቫይኪንግስ ነው የሚባሉት በጣም ቁመታቸው ረጃጅም ነው እንደምታውቁት፣ በጣም ጉልበት አላቸው፣ በጣም ተዋጊ፣ በጣም ኃይለኞች፣ በጣም ሴጣኒክ ይሆኑ፣ በቃ ማለት አዳታይም። ደግሞ ክርስትና አልተቀበሉም። በቅርብ ነው ክርስትና ባይዘ የተቀበሉት፣ በቅርብ ስላችሁ የዛሬ 600 700 800 ዓመት ነው የተቀበሉትና ፔጋን ነበሩ እና ክርስቲያን የሆኑትን እንግሊዝና ፈረንሳይ ክርስቲያን ነበሩ እና ሄደው በመውረር ነው የሚታወቁት። ግን የመውረሩን በጣም በሰፊና በተሻሻለ ሁኔታ ማለትም ራግናር የሚባል ሰው ከመጣ በኋላ ነው። ራግናር ሲሪየስ ተሰርቶለት ነው ይሄ ፊልሙ ላይ የሰራው ራግናር ነው። በሪል ላይፍ ራግናር ይህንን ይመስለው በሪል ላይፍ የነበረው ይሄ ከፊልሙ ላይ ያለው ራግናር ነው። እና ተከታታይ ተሰርቶለት። ስፖይለር ነው ከዚህ በኋላ የሚሆነው። ፊልሙ ማየት የምትፈልጉ ሰዎች አትዩት ይሄን ማለት ነው እና በቃ የሚገርም ሊደር ነው። በቃ በጣም ታክቲክ ፉል ነው። እነዛ የሰለጠኑ በቃ በግንብ በጦር መሳሪያ የታጀቡትን እንግሊዝና ፈረንሳይ በቃ ያሸብራቸዋል። ለምን በቃ መጣቸውንም የሚያመጣው በቃ ወስዶ ቁል ነው የሚያረጋቸው። በቃ መስመጥ፣ ራግናር መስመጥ በጣም ታክቲክ ፉል ነው። ደሞ የሚገርመው ነገር በቃ ሁሉ ነገር በውጊያ ብቻ አይደለም፣ በማስፈራራት ብቻ። ለምሳሌ የገድላቸውን ሰዎች ይቆርጥና አንገታቸውን እንጨት ላይ ሰክቶ በቃ አሳቪጅ ጨካኔያቸው እዛ ያለ ወታደር በፍራቻ በፊልሙም ለመግለጽ ተሞክረ። በጣም በቃ የሚገራሩ የጦርነት ታክቲኮችን የሚጠቀሙ ቁጥር ምናም በቁጥር አንሶ ውጊያን የሚያሸንም ሰውዬ በጣም በቃ ስማርት ነው። በጣም ተዋጊ ነው። ደግሞ በ15 ዓመቱ ጀምሮ ነው የነገሰው። እና ፊልሙ ላይ ገበሬ ሆኖ ነው ንጉስ የሆነው፣ ነገር ግን በሪል ላይፍ ግን የንጉስ ልጅ ነበር ኦልሬዲ ማለት ነው። እና በጣም የሚገርም ሊደር ነው ፈረንሳይን እና እንግሊዝን በጣም እያሰቃያቸው በዚህ መሀል ይይዙታል። ኖርዛምብሪያ መሰለኝ ኖርዛምብሪያ የሚባለ የእንግሊዝ አካባቢ ንጉስ ይይዘዋል። ይይዘውና በቃ በሚያሳቅቅ ሁኔታ ነው የገደለው። በቃ ማለት እንደዚህ ነው የገደለው፣ የእባብዎች ያሉበት እንትን ውስጥ ጥሎት ነው የገደለው። እና በዚህ ሰዓት አንድም አይነት ድምፅ አላወጣም የሚባለው እባቦቹ እየነደፉት ሲሞት አንድም አይነት ድምፅ ቅብርር ብሎ ነው የሞተው። ቅብርር ብሎ ኖሮ ቅብርር ብሎ የሞተ የሚገርም ንጉስ ነው። በጣም ወዶኔ በሲሪሱ በኋላ ነው ያወቅኩት። ነገር ግን በጣም የወደድኩት ሊደር ነው፣ ከሊደሮች እንደ ዓለም ካሉት እና ህዝቡን ወደ ተሻለ ነገር ለማምጣት ሞክሯል። እዛ ጊዜ የነበሩት ህዝቦች ሞር ውጊያ ላይ ፎከስ ያደረጉ ነበር። ትንሽ ወደ እርሻ አካባቢ ለማምጣት ሞክረዋል ይባላል የቫይኪንግ ህዝቦች እና እንዲህ የገደለውን ንጉስ አራት ልጆች አሉት እና አራቱ ልጆች እንዴት አድርገው እንደገደሉ ብለድ ኢግል የሚባል አገዳደል አለ። ስለሱ አገዳደል ለብቻ ፓርት ትሰራላቸዋል ስለ ልጆቹ ሰራ። ልጆቹ መጥተው እንግሊዝን ወረው አሸንፈው፣ ንጉሱን አሳደው ይዘው የገደለውን አባታቸውን እንዴት አድርገው አሰቃቂ በሆነ ሁኔታ እንደገደሉት እና በቀላቸው እንደተቀበሉ በቀል በእነሱ ሃይማኖት ጽድቅ ነው እና ካልተበቀልክ በቃ እንትልህ እና እንዴት አድርገው እንደተበቀሉለት፣ ሞቶ አልቀርጥምች ጀግና